አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የህዳር 25 2018 ዓ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱን ሚንበር ኸበር እየመራው ከእናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ ለዘንድሮ የሀጅ ጉዞ ምእምናን ምዝገባቸውን ከወዲሁ እንዲያከናውኑ የኡለማ ጽሕፈት ቤት ጥሪ ያቀረበ ፓርላማው የሁለት ሚኒስትሮች የዋና ስራ አስፈጻሚ ሹመትና የተለያዩ አዋጆችን አጸደቀ። ፍልስጤማውያን ከጋዛ እንዲወጡ የራፋ ድንበር መተላለፊያ እንዲከፈት በእስራኤል የቀረበው ሀሳብ በግብፅ ውድቅ ተደረገ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ የጋበዝን ወደ ቀዳሚው ኸበር አልፋለሁ ለዘንድሮ የሀጅ ጉዞ ምእምናን ምዝገባቸውን ከወዲሁ እንዲያከናውኑ የኡለማ ጽህፈት ቤት ጥሪ ያቀረበ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኡለማ ጽህፈት ቤት የሺ አራት መቶ አርባ ሰባተኛ ዓመተ ሂጅራ የሀጅ ስነ ስርዓት ለማካሄድ የሚያስችል ቅድመ ዝግጅት መደረጉን በዛሬው ዕለት በሰጠው መግለጫ አስታውቋል። መግለጫውን የሰጡት በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኡለሙች ጽህፈት ቤት ኃላፊ ሼክ መሐመድ ዘይን ዘህረዲን በጠቅላይ ምክር ቤቱ የሀጅና ኡምራ ዘርፍ ምዝገባውን ሰኞ ኅዳር 22 2018 መጀመሩን በመ መግለጫው አስታውሰዋል። በሳውዲ አረቢያ የሀጅና ኡምራ ሚኒስቴር በኩል በተመሳሳይ ከወትሮ የተሻለ ያሉት ዝግጅት መደረጉንም ገልጸዋል። ሚኒስቴሩ ከሁሉም ሀገሮች የሚጓዙ የሀጅ ተጓዦች የሚስተናገዱበት የተለያየ አገልግሎት ማዘጋጀቱን ማሳወቁን በመጠቆም ለሀገራት ምዝገባው የሚያበቃበትን ቀን በይፋ ገልጿል ብለዋል። በዚህም መሰረት የዘንድሮ የሀጅ ምዝገባ ሻዕባን 7447ኛ ዓመተ ሂጅራ ወይም ጥር 18 2018 እንደሚጠናቀቅ ተናግረዋል። በሁሉም አካባቢዎች የሚ የሚገኙ ዑለማ መሻይኮች፣ የመስጂድ ኢማሞች እና የማህበረሰብ አንቄዎች፣ አቅም ያላቸው ምእምናን በዘንድሮ የሀጅ ስነ ስርአት ላይ ለመሳተፍ እንዲመዘገቡ ቅስቀሳ ሊያደርጉ ይገባል ሲሉ አሳስበዋል። በሳዑዲ አረቢያ ይህንን የሀጅ አገልግሎት የሚያሳልጠው የሀጅ ሚኒስተር ከዓለም ሀገራት ለሚመጡ ሑጃጆች አገልግሎት ለማቅረብ የሚያስችለውን ቅድመ ዝግጅት በማጠናቀቅ ለሁሉም የስራ ሂደቶችንና እንቅስቃሴዎችን አዲስ መርሃ ግብር፣ አዲስ ያልነው እስካሁን ድረስ ባልተለመደው የሐጅ ጉዳይ የሚጀመረው አብዛኛው አገር ላይ ከሸዋል ነው የሚጀምረው የነበረው። ቁርአንም አልሐጁ አሽሁሩን ማዕሉማት ከሸዋል እንደሚጀምር ነው። ዘንድሮ ግን አዲስ የወጣው መመሪያ የዙ የወጃጆችን ሰላም ጤና ምቾታቸውን ለማመቻቸት ከሚል ቅድመ ዝግጅት ይደረግ ከሚል እስከ ሻዕባን ሰባት ሻዕባን ሰባት እኛ ጋር ዶክሜንታቸው ካልደረሰ ከዚያ በኋላ የሚመጡ ዶክሜንቶችን አንቀበልም የሚል ጥብቅ መመሪያ አስተላልፎ ለኢትዮጵያ የሐጅና ዑምራም ዘርፍ ይሄው ደርሶታል። ስለዚህ በየአካባቢው ያላችሁ ዑለሞች፣ መሻይኾችና ኢማሞች እንዲሁም ኸጢቦችና የማኅበረሰብ አንቂዎች ከሙስሊሙ መካከል አቅም ያላቸው ሐጅ እንዲያደርጉ በሚኖራችሁ ኹጥባዎች ደርሶችና መሐዶራዎች እንዲሁም በተለያዩ የማህበረሰብ ስብስቦች ላይ ለህዝበ ሙስሊሙ ትምህርቱን በማስተላለፍ እንድትችሉ የዑለማ ጉባኤ ጽህፈት ቤት አደራ ይላል። በጠቅላይ ምክር ቤቱ የሐጅና ኡምራ ዘርፍ በሁሉም ክልሎች በሚገኙ ሰላሳ የሐጅ ምዝገባ ማዕከላት ምዝገባ እንደሚከናወን አሳውቋል። ኢትዮጵያ የራሷ በሆነው በአባይ ወንዝ ላይ የገነባቸው የህዳሴ ግድብ በ2018 ዋዜማ በይፋ መመረቁ ይታወሳል። በርካታ የዲፕሎማሲ ውጣ ውረድ ማሳለፉን ታዛቢዎች የሚናገሩለት ግድብ መመረቅን ተከትሎ አስቀድመው የተባበሩት መንግስታት ድርጅት የጸጥታ ምክር ቤትን ጨምሮ ተደጋጋሚ ዲፕሎማሲያዊ ጫና ለማሳደር ሲሰሩ ከቆዩት መካከል የግብጽ ባለስልጣናት አሁንም የተለያዩ አስተያየቶችን መሰንዘራቸውን ቀጥለዋል። ከሰሞኑ የሀገሪቱ ውጭ ጉዳይ ሚኒስትር በድር አብዱል አጢ ለቢቢሲ ፎከስ ሰሜን አፍሪካ ጫናውን ለማስቀጠል ሙከራ ማድረጋቸውን ተከትሎ የኢፌዴሪ ውጭ ጉዳይ ሚኒስቴር ምላሽ ሰጥቷል። አህመድ አብዱራህማን ምላሹን ተመልክቶታል። የኢፌዴሪ ውጭ ጉዳይ ሚኒስቴር ውይይትን አጥብቀው የሚቃወሙ የግብጽ ባለስልጣናት ተደጋጋሚ ዛቻ የሀገሪቱ መንግስት የ21ኛውን ክፍለ ዘመን እውነታዎች ለመቀበል አለመቻሉን ማሳያ መሆናቸውን በመግለጽ ድርጊቱን ነቅፏል። ሚኒስቴሩ ይህን ያለው ረቡዕ ኅዳር 24 2018፣ በወጣው መግለጫ ነው። የግብፅ ባለሥልጣናት የንግግር ቅኝት የተመሠረተው በቅኝ ግዛት ዘመን አስተሳሰብ ላይ መሆኑን በመጥቀስ ኋላ ቀረ እንደሆነም አስታውቋል። የመንግሥት መግለጫ የመጣው የግብፅ ውጭ ጉዳይ ሚኒስትር በድር አልአጢ አገራቸው በህዳሴ ግድብ የውሃ ሙሌትና አስተዳደር ዙሪያ ከኢትዮጵያ ጋር ተጨማሪ ንግግር እንደማታካሄድ ለቢቢሲ ፎከስ ኦን አፍሪካ በሰጡት ቃለ ምልልስ መናገራቸውን ተከትሎ ነው። ከህዳሴ ግድቡ ምርቃት በኋላ ከኢትዮጵያ ጋር ያለው ግንኙነት ይበልጥ መሻከሩን የገለጹት ውጭ ጉዳይ ሚኒስትሩ ዓለም አቀፉ ማህበረሰብ በጉዳዩ ዙሪያ ስጋት ሊሰማው ይገባል ብለዋል። ግድቡ ከዓለም አቀፍ ሕግ ውጭ የተወሰደ የተናጠል እርምጃ እንደሆነ በመናገርም ኢትዮጵያ ግብፅን ሳታማክር ወስዳለች ላሉት እርምጃም እውቅና አንሰጥም ብለዋል። ይሁን እንጂ የውጭ ጉዳይ ሚኒስቴር በመግለጫው በዚህ ቅኝት የአባይ ውሃ ሙሉ በሙሉ በእነርሱ እጅ እንደሆነ ይሰማቸዋል በማለት ከዚህ መላቀቅ እንደሚገባ አስገንዝበዋል። የባለሥልጣናቱ ድርጊት ባለፉት ጊዜያት ግብፅ በድርድር ሂደት ውስጥ ያለች በማስመሰል የመፍትሄ መንገዶችን ትዘጋ እንደነበረ በማስታወስ አሁን ግን ትርጉም ባለው ውይይት ለመሳተፍ ፈቃደኛ ለመሆኗ ፍንትው ብሎ መታየቱን ጠቁሟል። ኢትዮጵያ የአባይን ወንዝ በመጠቀም ለአሁኑና ለቀጣዩ ትውልድ ፍላጎት መሟላት የመጠቀም መብቷን በፍትሐዊነት መርሆች ላይ በመመርኮዝ ለሁሉም ጠቃሚ የሚሆኑ የመፍትሄ አማራጮችን ለመፈለግ በሯ ክፍት መሆኑንም መንግስት በድጋሚ አረጋግጧል። ኢትዮጵያ እንደ ሌሎች የተፋሰሱ አገራት የተፈጥሮ መብቷን የመጠቀም መብት አላት ያለው መግለጫው ፍትሐዊ፣ ምክንያታዊና እኩል ተጠቃሚነት ዓለም አቀፍ ሕግን የተከተለ ነው ሲልም አክሏል። በተጨማሪም መግለጫው ኢትዮጵያ በግዛቷ ስር ያለውን የተፈጥሮ ሀብቷን ለመጠቀም የማንንም ፈቃድ አትጠይቅም ብሏል። የግብፅ ባለስልጣናት ፍላጎታቸውን ለማስፈጸም ሲሉ በአፍሪካ ቀንድ ላይ የሚዘወሩ ደካማና የተከፋፈሉ ተላላኪ አገሮች እንዲኖሩ እየሰሩ መሆኑንም ጠቅሷል። የአገሪቱ ባለስልጣናት ይህን ፍላጎታቸውን ለማሳካት በአፍሪካ ቀንድ በተለይም በኢትዮጵያ ላይ ያተኮረ የማተራመስ ዘመቻ እያከናወኑ መሆኑንም ገልጿል። በዓለማችን በርዝመቱ ከፍታ የሚለየው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ መሆኑ የሚታወቅ ነው። ፓርላማው የሁለት ሚኒስትሮች የዋና ስራ አስፈጻሚ ሹመትና የተለያዩ አዋጆችን አጸደቀ። የህዝብ ተወካዮች ምክር ቤት የሰላም ሚኒስቴርና የግብርና ሚኒስቴር ሚኒስትሮችን ሹመት ያጸደቀው ዛሬ ኅዳር 25 2018 ምክር ቤቱ አምስተኛ የስራ ዘመን ሶስተኛ መደበኛ ስብሰባውን ባካሄደበት ወቅት ነው። ምክር ቤቱ አቶ ሙሐመድ ኢድሪስን የሰላም ሚኒስቴር ሚኒስትር፣ እንዲሁም አቶ አዲሱ አረጋን የግብርና ሚኒስቴር ሚኒስትር በማድረግ ሹመታቸውን በሙሉ ድምፅ አጽድቋል። እንዲሁም አቶ ቢኒያም ኤሮ የመንግስታዊው የመገናኛ ብዙሃን የዘመን ተቋም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሹመታቸው ጸድቋል። ከዚህ በተጨማሪም ምክር ቤቱ በዚሁ ስብሰባ የተለያዩ ረቂቅ አዋጆችንና የብድር ስምምነቶችንም አጽድቋል። ከጸደቁ ረቂቅ አዋጆች መካከል የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ለማሻሻል የቀረበው ረቂቅ አዋጅ ይገኝበታል። ረቂቁ በሙሉ ድምጽ ጸድቋል። በሌላ በኩል ምክር ቤቱ በኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለዘላቂ ሰላምና ንጹህ የኢነርጂ ተደራሽነት ለውጥን ለማፋጠን ፕሮግራም ማስፈጸሚያ የሚውል የ294 ሚሊዮን ዶላር የብድር ስምምነት ረቂቅ አዋጅ ላይ ተወያይቶ አጽድቋል። እንዲሁም በኢትዮጵያና ና በዓለም አቀፍ የልማት ማህበር መካከል ለምስራቅ አፍሪካ የክህሎት ትራንስፎርሜሽን እና ቀጠናዊ ውህደት ፕሮጀክት ማስፈጸሚያ የሚውል የ20 ሚሊዮን ዶላር ተጨማሪ የብድር ስምምነት ረቂቅ አዋጅንም አጽድቋል። በኢትዮጵያና ቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ ህግ ትብብር ስምምነት እንዲሁም ፍርደኞችን የማስተላለፍ ማሳለፍ ስምምነት ለማጽደቅ የቀረበ ረቂቅ አዋጅን ደግሞ ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቷል። በተመሳሳይ በኢትዮጵያና በብራዚል መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ለማጽደቅ የቀረበ ረቂቅ አዋጅንና በኢትዮጵያና ደቡብ አፍሪካ መንግስታት መካከል የተደረገውን በወንጀል ጉዳይ የሚፈለጉ ሰዎችን አሳልፈው የመስጠት ስምምነት ለማጽደቅ የቀረበ ረቂቅ አዋጅ መርምሮ ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቷል። በአራት ወራት ውስጥ ከወጪ ንግድ 337 ቢሊዮን ዶላር መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። በበጀት አመቱ አራት ወራት ውስጥ ከወጪ ንግድ 337 ቢሊዮን ዶላር መገኘቱን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ገልጸዋል። ሚኒስትሩ ይህን የገለጹት የ2018 በጀት አመት ያለፉት አራት ወራት አፈጻጸም ቢሾፍቱ ከተማ ሀገራዊ የንግድ ዘርፍ የሴክተር ጉባኤ ባካሄደበት ወቅት ነው። ሚኒስትሩ የአራት ወራት አፈጻጸም ከእቅድ በላይ መሳካቱን በመግለጽ ከባለፈው ተመሳሳይ ወቅት ጋር ሲነጻጸ ቁጥር የ1 ነጥብ 53 ቢሊዮን ዶላር ወይም 83 ነጥብ 7 በመቶ ጭማሪ ማሳየቱን ተናግረዋል። አያይዘውም በሀገር ውስጥ ንግድ የኦንላይን የንግድ ምዝገባና ፍቃድ አገልግሎት አሰጣጥ ሽፋንን በተመለከተ በሩብ ዓመቱ ከ1 ሚሊዮን 300 ሺህ በላይ መከናወኑን አስታውቀዋል። ይህም የእቅዱ 142 በመቶ አፈጻጸም እንደሆነ አስረድተዋል። ሚኒስቴር መስሪያ ቤቱ ጥራትን ከማረጋገጥ አንጻር በገቢ እቃዎች የወጪና ሌሎች ምርቶች ላይ ውጤታማ ስራዎች ማከናወኑን በመግለጽ ዲጂታል ንግድን በማስፋፋትና የግብይት ስርዓትን በመዘርጋት ረገድ ባለፉት አራት ወራት የኢኮሜርስ የግብይት ፕላትፎርም ላይ የተሰማሩ ድርጅቶችን መረጃ የማሰባሰብና የማደራጀት ስራ ሲሰሩ መቆየታቸውን አስረድተዋል። በተጨማሪም በኢኮሜርስ ንግድ ትግበራ ላይ የታዩ ተግዳሮቶችን በመለየት የኢኮሜርስ የሙከራ ሳጥን የማዘጋጀት ስራ መከናወኑንም ጠቅሰዋል። በመድረኩ የፌዴራል የክልሎችና የከተማ አስተዳደር የበጀት ዓመቱ አራት ወራት አፈጻጸም በዝርዝር ቀርቦ ውይይት መካሄዱን የሚኒስቴሩ መረጃ ያመለክታል። የሙያ ፍቃድ ማረጋገጫ ያላደሱ የጤና ባለሙያዎች በቅጣት እንደሚስተናገዱ ባለስልጣኑ ገለጸ። የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን የጤና ባለሙያዎች የሙያ ፍቃድ ማረጋገጫ በተለያዩ ምክንያቶች በተቀመጠው የጊዜ ሰሌዳ ያላደሱ የጤና ባለሙያዎች የአገልግሎት ጊዜ ካለፈበት ከ31ኛው ቀን ጀምሮ ከአገልግሎት ክፍያ በተጨማሪ የቅጣት ክፍያ ፈጽመው ፍቃዳቸውን ማደስ እንደሚችሉ አስታውቋል። የባለስልጣኑ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዳይሬክቶሬት አቶ መብራቱ ጌታሁን እንደገለጹ የገለጹት የጤና ባለሙያዎች የሙያ ፍቃድ ማረጋገጫ እድሳት አገልግሎት በኦንላይን እየተሰጠ ይገኛል የሙያ ፍቃድ ያላደሱ የጤና ባለሙያዎች የሚፈጽሙት የቅጣት ክፍያ በጊዜና በገንዘብ መጠን ተለይቶ ተቀምጧል በዚህም መሰረት ከ31 እስከ 60 ቀናት የሙያ ፍቃድ ማረጋገጫ ያላደሱ ባለሙያዎች የአገልግሎት ክፍያ 200 ብር ጨምሮ በድምሩ 600 ብር ቅጣት ይጣልባቸዋል ከ61 ቀን እስከ 90 ቀናት ደግሞ ከአገልግሎት ክፍያ ጋር 1200 ብር ከ91 ቀን እስከ 120 ቀናት ቀናት ወይም አራት ወር ድረስ የአገልግሎት ክፍያና ቅጣት 1800 ብር መሆኑን አብራርተዋል። ከ121 እስከ 150 ቀናት የአገልግሎት ክፍያን ጨምሮ 2400 ብር ከ151 ቀናት እስከ 180 ቀናት ደግሞ የአገልግሎት ክፍያን በማካተት 3000 ብር እንደሚቀጡ የኮሚኒኬሽን ዳይሬክተሩ ተናግረዋል። ከዚህ ጋር ተያይዞ እስከ 8 ዓመት እድሳት ያላከናወኑ የጤና ባለሙያዎች ደግሞ ከአገልግሎት ክፍያ ጋር 4800 ብር፣ ከ8 ዓመት እስከ 11 ዓመት 5400 ብር እንዲሁም ከ11 ዓመት እስከ ከ15 ዓመት 7200 ብር የአገልግሎት ክፍያን በማካተት ቅጣታቸውን ፈጽመው የሙያ ፍቃድ ማረጋገጫ ወይም ላይሰንስ ማደስ እንደሚችሉ ባለስልጣኑ አስታውቋል። ቀጥለናል። ያለፉትን አምስት ዓመታት በሳተላይት ስርጭቱን እያስተላለፈ የሚገኘው ሚንበር ቲቪ ከሁለት ሳምንት በፊት ከተመልካቾቹ ጋር በይፋ ባከበረበት የአዲስ አበባው የምርኩ ሰላሳ ሁለተኛ መድረክ አዳዲስ ጉዳዮችን አስተዋውቋል። ከነዚህ መካከል ሚንበር ቲቪ ሱፐር አፕ አንደኛው ነው። ሚንበር ቲቪ ሱፐር አፕ ምን እንደሆነና ተመልካቾች ምን አዲስ ነገር ያገኛሉ የሚለውን በተመለከተ ጣቢያውን የሚያስተዳድረው የሚንበር መልቲሚዲያ ፕሮዳክሽን ዋና ስራ አስፈጻሚ አቶ አዩባ አደም ለሚንበር ኸበር ማብራሪያ ሰጥተዋል። በዚህ ማብራሪያ የሚንበር ሱፐር ተመልካቾች ሚንበር ቲቪን በስልካቸው በቀጥታ መመልከት የሚያስችላቸው መሆኑን ተናግረዋል። ከዚህ በተጨማሪም ሌሎች አገልግሎቶችን ያቀፈ ነው ብለዋል። ሰዎች በሞባይል ስልካቸው የሚንበር ቲቪን አፕሊኬሽን በመጫን ሚንበር ቲቪ ስርጭቱን ቀጥታ መከታተል የሚችሉበት ሶ ፕሮግራም ሳያመልጣቸው በሚተላለፍበት በኦሪጂናል ሰዓቱ ፕሮግራሙን እንዲከታተሉ ማድረግ ለማስቻል ነው በዋነኝነት ይህ አፕሊኬሽን የመጣው ግን እንደዚህ አይነት አፕሊኬሽኖች በአሁኑ ሰዓት ዴቨሎፕ ሲደረጉ አንድ አገልግሎት ብቻ መስጠትን ደግሞ ታሳቢ ማድረግ የለባቸውም በሚል ከኖርማል የሚንበር ቲቪ የላይቭ ስትሪሚንግ ወይም ሞ የቀጥታ ስርጭት መከታተያ አፕሊኬሽንነት በዘለለ ተጨማሪ አገልግሎቶችንና ተጨማሪ ተያያዥነት ያላቸው ሰርቪሶችንም ማካተት እንዲችል በሚል ሱፐር አፕ የሚል ቅጽ እያሰተነዋል ማለት ነው። ሱፐር አፕ ማለት በአንድ የአፕሊኬሽን ፕላትፎርም ውስጥ በውስጡ የተለያዩ ሰብ አፕሊኬሽኖችን የያዘ ማለት ነው። እሱ ሱፐር ይሆናል፣ ከስሩ ደግሞ ሰብ አፕሊኬሽኖች ይኖራሉ። ስለዚህ የሚንበር ቲቪ የሞባይል አፕሊኬሽን ስትከፍተው፣ ውስጡ አንድ የሚንበር ቲቪን ሰርቪሶች፣ አገልግሎቶች በነፃነት ማግኘት ይቻላል። ሁሉንም አይነት አገልግሎቶች ከሚንበር ውጭ ከሚንበር ቴሌቪዥንም ከሚንበር መልቲሚዲያ ፕሮዳክሽን ውጭም ያሉ ግን የሚንበርን ፕላትፎርም ተጠቅመው ራሳቸውን ሰው ጋር ማድረስ የሚፈልጉ አፕሊኬሽኖችን በውስጡ የተካተቱበት ኢንተግሬት የተደረጉበት ይሆናል ማለት ነው። የሚንበር ቲቪ ሱፐር አፕ ከሀገር ውስጥ በተጨማሪ በሁሉም ዓለማት የሚገኙ የጣቢያውን ተመልካቾች ተደራሽ ለማድረግ ጠቀሜታ እንደሚኖረውም ጠቁመዋል። ለምሳሌ አሜሪካ ላይ ያለ አንድ የሚንበር ቲቪ ተመልካች ቴሌቪዥኑ አሜሪካ ላይ ሰርቪሱ ስለማይገኝ አይከታተለውም ነበር። አሁን ግን አሜሪካ ላይ ሆኖ የሚንበር ቲቪን ቀጥታ ቲቪው ላይ እየተላለፈ ባለበት ሰዓት መከታተል ይችላል። ወይም ሌሎች የዓለማችን ክፍሎች ላይ በኢንተርኔት አማካኝነት የሚገኝ ስለሆነ፣ በሳተላይት ቴሌቪዥን አማካኝነት ከሆነ ግን ያ የሳተላይት ቴሌቪዥን ኤሪያ ከቨሬጅ ባለበት ቦታ ሁሉ ብቻ ነው የሚከታተሉት። እነዚህ አንድ አማራጮች ናቸው። ሌላው ደግሞ ለምሳሌ ሌሎች የሳተላይት አማራጮች የሚጠቀሙ ሰዎች ይኖራሉ እንደ ፔይድ የሆኑ እኛም ያለ ነው። ለምሳሌ ኤስ ኤስ ላይ ነው ወይም ደግሞ ኢትዮሳት የሚለው ፕላትፎርም ላይ ነው። ከኢትዮሳት ውጭ ያሉ ሳቶችን የሚጠቀሙ እንደ አረብሳት፣ እንደ ናይልሳት የመሳሰሉ የሚጠቀሙ ቀጥታ ሚንበር ቲቪን ማግኘት አይችሉም። እና አረብሳትን ሆነ ናይልሳትን ደግሞ መቀየር የሚያስችል አቅም ላይ ወይም ሁኔታ ላይ ላይሆኑ ይችላሉ። ስለዚህ ያሉበት ሳትን ሳይቀይሩ ቀጥታ ሚንበርንም የነዛንም ማግኘት ይችላሉ። እኛ እኮ እኛ ቤት እኮ ሚንበር ቲቪ የለም ማለት አይችሉም ማለት ነው ከዚህ በኋላ ቤታቸው በሞባይላቸው ስለመጣ። ይሄ አቶ አዩብ አደም የጣቢያውን ዝግጅቶች ከመከታተል ባለፈ የሰላትን ሰዓት ጨምሮ ለአንድ ምዕመን አስፈላጊ የሆኑ ማስታወሻዎችን ማካተቱን አስረድተዋል። ቀጥታ ከመከታተል በተጨማሪ ደግሞ እንደ አንድ ሙስሊም የሚያስፈልጓቸው ሌሎች ነገሮችን በውስጡ ተካተውበታል። ለምሳሌ የሰላት ሰዓት ስንት ሰዓት የትኛው ሰላት እንደሚሰገድ የሰላት ሰዓት ማሳወቂያ፣ ያለ ሰው የሰላት ሰዓትን ለመከታተል ሌላ አፕሊኬሽን፣ ከዛ አዝካር ለመከታተል ሌላ አፕሊኬሽን፣ ከዛ ደግሞ ቄብላ ለማየት ሌላ አፕሊኬሽን፣ እንደዚህ አይነት ነገሮች እንዳይኖሩ እነዚህን ወደ አንድ ቦታ ሰብስበን አምጥተናቸዋል ማለት ነው። ስለዚህ ሰውየው አንድ ሰው ከፍቶ ሲመለከት የሰላት ሰዓትን በቀላሉ ማወቅ የሚችልበት ቀጣይ ሰላት ሰዓቱ ምንድነው የሚለውን ማወቅ የሚችልበት ሪማይንደርም ጭምር ሪማይንደሩን ኦን ካደረገው አዛኑ ሪማይንድ እንዲያደርገው ማድረግ ይቻላል። ከዛ ውጭ ደግሞ ዩቱብ ላይ ገብቶ እንደ አዲስ ሰርች አድርጎ መግባት ሳይጠበቅበት ቀጥታ የሚንበር ቲቪ የዩቱብ ቻናሎች አራት የዩቱብ ቻናሎች አሉ። እነዚያን አራት የዩቱብ ቻናሎች በቀጥታ እዛው አፕሊኬሽን ውስጥ በቀላሉ እንዲያገኝና አዳዲስ የሚለቀቁ ፕሮግራሞችን በቀጥታ እንዲከታተል ማድረግ ይቻላል ማለት ነው። ሌላው በውስጡ የተካተተው ዜናዎችን በቀጥታ የምናገኝበት ዌብሳይት አለ። የደብሊዩ ደብሊዩ ደብሊዩ ዶት ሚንበር ቲቪ ዶት ኮም ይህ የዜና ፕላትፎርም ወይም መረጃዎችን የምንለዋወጥበት ፕላትፎርም ገብቶ ደብሊዩ ደብሊዩ ደብሊዩ ዶት ሚንበር ቲቪ ዶት ኮም ብሎ ዌብሳይት ላይ ሰርች ሳያደርግ ወይም ሰርች ኢንጂኖች ላይ ገብተው ሰርች ሳያደርግ ቀጥታ እዚሁ ዜናዎቹ አፕዴት እንደሆነ ይቀርባሉ። ስለዚህ ክሊክ አድርጎ ብቻ ዕለታዊ መረጃዎችን በቀላሉ ማግኘት እንዲችል ተደርጎ የተሰራ አፕሊኬሽን ነው ማለት ነው። ሶ በሚዲያ ደረጃ የሚንበር ዋናውን የዩቱብ ቻናል የሚንበር ኸበር የዩቱብ ቻናልን፣ ሚንበር ሪኮርድስ የመዝናኛ ቻናሉንና የሚንበሩ ዕልም የዕውቀት ቻናሎችን እነዚህን በቀላሉ በአንድ ክሊክ ብቻ የሚፈልገውን ፕሮግራም ያለምንም ችግር መከታተል ይችላል። የሚንበር ቲቪ ሱፐር አፕን በተለያዩ አማራጮች ማግኘት እንደሚቻል ዋና ስራ አስፈጻሚው ገልጸዋል። በአንዳንድ ቴክኒካል ችግሮች ምክንያት እስካሁን ድረስ አፕስቶር እና ፕሌይ ስቶር ላይ ማግኘት አልተቻለም። ስለዚህ አፑን ያደረግነው ምንድነው፣ ሁለት ቦታዎች ላይ አቫይለብል አድርገነዋል። አንድ በቴሌግራም ቻናላችን የሚንበር ቲቪ ኦፊሻል የቴሌግራም ቻናል አለ። እዛ ላይ ቢገቡ ፒን ተደርጓል። ቀጥታ ሄደው አፕሊኬሽኑን ክሊክ አድርገው ኢንስቶል አድርገው መጠቀም የሚችሉበትን አማራጭ አመቻችተናል። ሁለተኛው ዌብሳይታችን ላይ ብራውዝ አድርገው ገብተው ሲገቡ እዛ ላይ የተቀመጠ እስካን የሚደረግ ዋር ኮድ አለ። እሱን እስካን ሲያደርጉ ቀጥታ ወደ ዳይሬክት አድርጎ ወደ ሊንኩ ይወስዳቸዋል። ከዛ ዳውንሎድ አድርገው መጠቀም የሚችሉበት አማራጭ አለ ማለት ነው። ስለሰው በቀላሉ በዚህ ይገኛል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተ እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች አት ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን ደብሊው ደብሊው ደብሊው ዶት ሚንበር ቲቪ ዶት ኮምን ብት ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ለዘንድሮ የሀጅ ጉዞ ምእምናን ምዝገባቸውን ከወዲሁ እንዲያከናውኑ የውለማ ጽሕፈት ቤት ጥሪ ያቀረበ ከቆይታ በኋላ ፍልስጤማውያን ከጋዛ እንዲወጡ የራፋ ድንበር መተላለፊያ እንዲከፈት በእስራኤል የቀረበው ሀሳብ በግብፅ ውድቅ ተደርጓል። እንመለስበታለን፣ ይጠብቁን። የሶማሊያ ጠቅላይ ሚኒስትር ለትራምፕ ትችት ምላሽ አለመስጠቱ የተሻለ ነው ሲሉ ተናገሩ። የሶማሊያ ጠቅላይ ሚኒስትር ሀምዛ አብዲ ባሬ ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ለተሰነዘረው ትችት ምላሽ አለመስጠቱ የተሻለ ነው ብለዋል። የሶማሊያው ጠቅላይ ሚኒስትር ይህን ያሉት ትራምፕ ማክሰኞ ዕለት በአሜሪካ የሚኖሩ ሶማሊያውያንን ቆሻሻ በማለት ዘለፋ በሰነዘሩ ማግስት ነው። ፕሬዝዳንት ትራምፕ እውነት ለመናገር ሶማሊያውያን በሀገራችን እንዲኖሩ አልፈልግም። ወደ ሀገራችን ቆሻሻ መውሰድ ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች። እናም ወደ መጡበት መመለስ አለባቸው በማለት በበርካቶች ያልተገባ የተባለ አገላለጽ ተጠቅመዋል። እኛ በፕሬዝዳንት ትራምፕ የተሰደብን ብቸኛ ሀገር አይደለንም ሲሉ የገለጹት የሶማሊያው ጠቅላይ ሚኒስትር የትራምፕ ንግግር አዲስ አይደለም። ከዚህ ቀደም ሌሎች የአፍሪካ ሀገራትንም ባልተገባ መንገድ ተናግረዋል በማለት ናይጄሪያና ደቡብ አፍሪካን በምሳሌነት ጠቅሰል ጠቅሰዋል። ሶማሊ ጋርዲያን እንደዘገበው ከሆነ ጠቅላይ ሚኒስትሩ አብዲ ባሬ የትራምፕን ዘለፋ አስተያየት መስጠት የማያስፈልጋቸው ከሚባሉት የሚመደብ ነው ብለውታል። ለትራምፕ ዘለፋ ምላሽ የሰጡት የአሜሪካ ኮንግረንስ አባሏ ኢልሃን ኡመር ፕሬዚዳንቱ በእኔ ላይ ያለው አመለካከት አስፈሪ ነው ሲሉ በኤክስ ገጽ ላይ ጽፈዋል። ፍልስጤማውያን ከጋዛ እንዲወጡ የራፋ ድንበር መተላለፊያ እንዲከፈት በእስራኤል የቀረበው ሀሳብ በግብፅ ውድቅ ተደረገ። ፍልስጤማውያን ከጋዛ ለቀው እንዲወጡ የራፋ ድንበር መተላለፊያ መከፈቱን በእስራኤል የተሰነዘረውን አስተያየት ያልተረጋገጠና ማስረጃ የሌለው ነው በማለት በግብፅ በኩል ውድቅ መደረጉን ዘገባዎች ጠቁመዋል። ሚድሊስት ሞኒተር በስም ያልተጠቀሱ የግብፅ የመንግስት የኢንፎርሜሽን አገልግሎት ምንጭን ዋቢ በማድረግ እንደዘገበው ጋዛን ለቀው መውጣት ለሚፈልጉ ፍልስጤማውያን በሚቀጥሉት ቀናት የራፋ ማስተላለፊያ እንደገና ለመክፈት ምንም አይነት እንቅስቃሴ አልተደረገም። በተጨማሪም በአሜሪካ ፕሬዚዳንት ዶናልድ ትራምፕ በቀረበው በጋዛ ተኩስ አቁም ስምምነት ፍልስጤማውያን ከጋዛ መውጣትና መግባት የሚችሉበት ተርሚናል የሚከፈተው በሁሉም አቅጣጫዎች መሆን እንዳለበት ሰፍሯል። በደቡባዊ ጋዛ የሚገኘው የራፋ ድንበር የተኩስ አቁም ስምምነት አካል ሆኖ ባለፈው ጥቅምት 25 እንደገና እንዲከፈት ታቅዶ የነበረ ቢሆንም የተኩስ አቁም ስምምነቱ በእስራኤል በተደጋጋሚ በመጣሱ ተዘግቶ ቆይቷል። በእስራኤል መከላከያ ውስጥ በግዛቶች አካባቢ የመንግስት እንቅስቃሴን የሚያስተባብረው ሲኦጂኤቲ የተሰኘው ወታደራዊ አካል ረቡዕ ዕለት ፍልስጤማውያን፣ የጋዛ ነዋሪዎች በግብጽ በኩል አድርገው አካባቢያቸውን ለቀው የሚወጡበትን ሁኔታ ለማመቻቸት በመጪዎቹ ቀናት በግብጽ በኩል የሚያዋስነው የራፋ ድንበር ይከፈታል ብሎ ነበር። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ ሙሐመድ አብሪያችሁ ቆየሁ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።